መጋቤ ሃዲስ እሸቱ የአዲስ አዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27 ግን፣ እውነት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ነው የምታምነው? ወጸገወ ስመ ዘይ አቢ እማስማቲ ሆሙ ከስሞቹ የበለጠ ምን ሰጠው ይላል ስም ሰጠው ይላል። እውነት ሌሎቹ ሰባኪያኖች ሌሎቹ ኦርቶዶክሳውያን እንዲያምናሉ ወይ የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ብጨፈለቅ ይህን ስም አይተል። ስለዚህ ኢየሱስ ሙቷል፣ ተነስቷል፣ ግን አያማልድም ካልክ መናፍቅ ነህ። ከፍለ ነው የምታምነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ። እግዚአብሔር አጽድቆኛል ብዬ እግዚአብሔር ይፈርድብኛል ላለው እንዴ፣ እንዴት ይሄዳል? አያስኬድም እኮ ይጋጫል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን በእግዚአብሔር ቃል እውቀት የምናፈርስበት መርሃ ግብራችን ነው። በዛሬው እንግዲህ የእናፈርሳለን ዝግጅት ላይ የምናነሰው ሀሳብ ምንድን ነው? ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን ሀሳብ ይሆናል። ስለ እኛ የሚማልደው ኢየሱስ ክርስቶስ ነው የሚለውን እንደ ጥያቄ ተነስቶ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለመጋቤ ሃዲስ እሸቱ ቀርቦላቸው ነበር። ሰሞኑን ለዚህ ጥያቄ እንግዲህ ምላሽ ሰጥተዋል። እዛ ምላሻቸው ላይ ተመርኩዤ እኔ ደግሞ መጽሐፍ ቅዱሳዊ ምላሽ ለመስጠት ሞክራለሁ ማለት ነው። እሳቸው ኦርቶዶክሳዊ ምላሽን የሰጡት እኔ ደግሞ መጽሐፍ ቅዱሳዊ ምላሽን እሰጣለሁ። እዚህ ጥያቄና መልስ ላይ ያዩቸው በጣም ጥሩ ጥሩ ነጥቦች አሉ። እሱን ማድነቅ እፈልጋለሁ። በመጀመሪያ ያው መጋቤ ሃዲስ እሸቱ ጤናማውን ወንጌል ያስተምራሉ። አንዳንዴ ደግሞ ልክ ያልሆኑ ነገር ደግሞ እንደሚያስተምሩ እናውቃለን። እዚህ እንግዲህ ለተነሳው ጥያቄ ምላሽ በሰጡበት በዚህ ፕሮግራም ላይ ጥሩ የሚባል ነገር አንስተዋል፣ ደግሞ ልክ ያልሆነም ፍቺ ደግሞ አቅርቧል ማለት ነው። ስለዚህ ባላንስ አድርጌ ሁለቱን እንደ እግዚአብሔር ቃል እንፈትሻቸዋለን ማለት ነው። እንግዲህ የመጀመሪያው ነገር የተናገሩት የአዲስ ኪዳን መጽሐፍትን በተመለከተ የተናገሩት ነገር አለ። እንግዲህ የአዲስ ኪዳን መጽሐፍት እንደምናውቀው 27 ነው እኛ የምንቀበለው ሌላውም ዓለም የሚቀበለው የትኛውም ክርስቲያን በዓለም ላይ ያለው የትኛውም ክርስቲያን ስንት የአዲስ ኪዳን መጽሐፍት ነው የምትቀበለው ከተባለ 27 ነው የሚለው። አይ 27 ብቻ አይደሉም የምትለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት፣ ብቻ ናት 27 አይደሉም የምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት። መጋቤ ሃዲስ እሸቱ ግን እዛው የቤተክርስቲያኒቷ እንግዲህ አውደ ምህረት ላይ ሆነው ይህን ተናግረዋል። እስቲ ሰምተን እንመለስ። የአዲስ ኪዳን መጽሐፍት ስንት ናቸው አልኳቸው? 27 ። እንግዲህ መጋቤ ሃዲስ እሸቱ እንደተናገሩት የአዲስ ኪዳን መጽሐፍት 27 ናቸው አሉ። እንግዲህ ህዝቡን ይጠይቃሉ። የአዲስ ኪዳን መጽሐፍት ስንት ናቸው? 27 ይላል ህዝቡ። አዎ 27 ናቸው ይላል እሳቸውም፣ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ነው የምታምነው አሁን መጋቤ ሃዲስ እሸቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አውደ ምህረት ላይ ቁሞ የሚያስተምሩትን ወይም የሚያስተማሩትን ትምህርት ነው ቤተክርስቲያኒቷ የምትቀበለው አይደለም አይደለም ለምሳሌ ራሷ ቤተክርስቲያኒቷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት በተሰኘው መጽሐፋዋ ላይ ስክሪኑ ላይ እንደምታዩት ይህ አዲስ አበባ ሐምሌ 1988 ዓ ም የታተመ ነው በትንሳኤ ማተሚያ ድርጅት በአቡነ ጳውሎስ ዘመን ማለት ነው እዚህ ላይ ቤተክርስቲያኗ ቅዱሳትን መጽሐፍትን በተመለከተ ምን ታምናለች የሚለውን በሚገባ አስፍሯል እንዲህ በማለት ምዕራፍ አምስት ቅዱሳት መጽሐፍት የሚል አለ እዛ ላይ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቀኖና የተቀበለቻቸው የብሉያትና የአዲስ ኪዳን መጽሐፍት ቁጥር 81 ነው ትላለች ማ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቀኖና የተቀበለቻቸው የብሉ ኪዳን እና የአዲስ ኪዳን መጽሐፍ ስንት ናቸው? 81 ናቸው ትልና የብሉ ኪዳን መጽሐፍትን ትዘረዝራለች፣ 46 ታደረጋቸዋለች። ከዛ የአዲስ ኪዳን መጽሐፍት ትልና ስንት ነው የምትጽፈው? 27 ከጻፈች በኋላ በተጨማሪ የስርዓት መጽሐፍት ትልና 8 ትጨምራለች። በድምር 35 ማለት ነው 27ቱ አሉ ሲደመር ስምንቱ የስርዓት መጽሐፍት እዚህ ጋር እንደምታዩት ስርዓተ ጽዮን፣ ትእዛዝ፣ ግጹ፣ አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስ፣ ዲዲስቅሊያ እነዚህ ስምንቱ የስርዓት መጽሐፍት ናቸው። እነዚህ የስርዓት መጽሐፍት ለብቻቸው አይደለም ያሉት፣ ከ27ቱ የአዲስ ኪዳን መጽሐፍት ጋር በአንድነት የምትቆጥራቸው ነው። ለዛ ነው ድምር 35 ብላ ያስቀመጠችው እንደምታዩት ስለዚህ የብሉ ኪዳን መጽሐፍት ድምር 46 ብላለች። የአዲስ ኪዳን መጽሐፍት ድምር 35 አለች። ጠቅላላ ድምሩ 81 ነው የምትቀበለው አለች። እንግዲህ 81 እውነት ትቀበላለች አትቀበለም የሚለው ሌላ ጊዜ እንግዲህ በሌላ መርሃ ግብር እንገናኛለን። ግን ለዛሬው የአዲስ ኪዳን መጽሐፍትን በተመለከተ ቤተክርስቲያኒቷ 27 ብላ አታምንም። ቤተክርስቲያኒቷ የምታምነው 35 ብላ ነው። ይሄው ቤተክርስቲያኒቷ የምታምነው ማለት ነው። መጋቤ ሃዲስ እሸቱ ግን የአዲስ ኪዳን መጽሐፍት ስንት ናቸው አሉ። 27 ነው አሉ። እንግዲህ እንደምታውቁት መጋቤ ሃዲስ እሸቱ የአዲስ ኪዳን መጽሐፍት መምህር ናቸው። እኔ እስከማቀው ድረስ የቅዱስ ጳውሎስ የአዲስ ኪዳን ትርጓሜ መምህር እንደነበሩ አውቃለሁ። አሁን የት እንዳሉ ባላቅም አቅም እስከማቀው ድረስ ግን የቅዱስ ጳውሎስ የአዲስ ኪዳን መምህር እንደነበሩ አውቃለሁ። ስለዚህ እንግዲህ የአዲስ ኪዳን መምህር ናቸውና እውነቱን ተናግረዋል። የአዲስ ኪዳን መጽሐፍት ስንት ናቸው አሉ። ሀያ ሰባት ነው አሉ። ኦርቶዶክሳዊያን ትቀበላላችሁ። የአዲስ ኪዳን መጽሐፍት መጋቤ ሃዲስ እሸቱ እንዳሉት ሀያ ሰባት ናቸው። እንደዛ ብላችሁ ብትቀበሉ ደስ ይለናል፣ እኛ የምናምነው እንደዛ ስለሆነ። የመጋቤ ሃዲስ እሸቱ ጥሩ ጎናቸው ብዬ ያነሳሁት አንዱ ነገር ይሄ ነው። እውነቱን ስለተናገሩ ስላልጨመሩ፣ የአዲስ ኪዳን መጽሐፍት ሀያ ሰባት ናቸው ብሎ ሰውም እንዲል ስላደረጉ መስጋኔን ማቅረብ ፈልጋለሁ። ሌላው ደግሞ በጣም ጥሩ ነገር መጋቤ ሃዲስ እሸቱ እዚህ መራ ግብር ላይ የተናገሩት ነገር አለ፣ ከጌታችን ከኢየሱስ ክርስቶስ ስም ጋር በተገናኘ እሱን ደግሞ እስቲ ሰምተን እንመለስ። ወጸገወ ስመ ዘይ አቢ ማስማት ሆሙ ከስሞች ሁሉ የበለጠ ምን ሰጠው? ይላል ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይህ ስም ዘላለማዊ ስም ነው። ይህ ስም ፈዋይ ስም ይሄ ስም የእኛ ስም ታውቁት አላችሁ ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰውዬ እኮ የእኔ ብጤ ሊሆን ይችላል እኮ። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ልትሆን ትችላለች። አይገ ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላል። ብርሃኑ ተብሎ አይነስውር። ሊቀ ብርሃናት ብለውታል፣ አይነስውር ነው ሰውዬው። እና ሊቀ ብርሃናት አሉ የብርሃናት አለቃ ማለት እኮ ነው። ሰውዬው አይነስውር ነው አሉ እንደ ኧረ፣ እባክህ አውራ ሄደ በጥባጩን መላከ ሰላም አሉት አሉ። አረ የለም፣ መላከ ሰላም አይባልም። መላከ ፀብም አይባልም ያጣላል። መላከ ሰላምም እኮ እና አሁን የክርስቶስ ስም ምትክ አልባ ነው። እየሰማችሁ ነው። የሚመና ይሄ ስም ውድ ስም ነው። ሕያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? አዎ፣ እንግዲህ መጋቤ ሐዲስ የጌታችን የኢየሱስ ክርስቶስን ስም በተመለከተ እንደዚህ አሉ። ከስሞቹ ሁሉ የበለጠ ስም ሰጠው። የገብርኤል ስም የሚካኤል ስም የማርያም ስም የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይህ ስም ዘላለማዊ ነው። ይህ ከዋሽ ነው። ሌላ ስም እንድንበት ዘንድ ከሰማይ በታች አልተሰጠንም አሉ። ምንም እንኳን ይህን ሀሳብ ያገኙት ከመጽሐፍ ቅዱስ ቢሆንም ሐዋርያው ጴጥሮስ እንግዲህ በሐዋርያ ሥራ 4፥12 እንደተናገረው መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሏል። እሳቸውም ይህን ሀሳብ ነው የተናገሩት፣ ይህን ሀሳብ ነው ያንጸባረቁት። ግን እውነት ሌሎቹ ሰባኪያኖች ሌሎቹ ኦርቶዶክሳዊያን እንዲያምናሉ ወይ? በፍጹም በፍጹም። ስለዚህ አሁንም ይህን እውነት በድፍረት ስለተናገሩ ማመስገን እፈልጋለሁ። አንዳንዴ የአዲስ ኪዳን መምህር መሆን የሚጠቅሙ ለዚህ ነው። ለምን ከተባለ የሚያነቡት አዲስ ኪዳኑ መጽሐፍ ስለሆነ ወደ እውነት የመቅረብ ቻንሳቸው ከፍ ያለ ነው። ስለዚህ እኛ የምንለው ነገር ይሄ ነው። የማርያም ስም፣ የገብርኤል ስም፣ የሚካኤል ስም፣ የጊዮርጊስ ስም፣ የአርሴማ ስም፣ የተክለ ሃይማኖት ስም አንድ ላይ ቢጨፈለቅ የኢየሱስን ስም ሊያክል አይችልም፣ ሊተካ አይችልም። መዳኛ ፈዋሽ የሆነ ስም ኢየሱስ የሚለው ስም ነው። ስለዚህ በሌላ አገላለጥ ምን ማለት ነው? የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የሚካኤል ስም አያድንም፣ የተክለ ሃይማኖት ስም አያድንም፣ የአርሴማ ስም አያድንም ማለት ነው። ለምን? እነዚህ ሁሉ ስሞች ተጨፍልቆ ይህንን መዳኛ የሆነውን ስም ሊያክሉ ካልቻሉ ሊያድኑ ስለማይችሉ ነው። የሚያክሉት በምንድን ነው? በምንም መንገድ ሊያክሉት አይችሉም። ስለዚህ በምንም መንገድ ሊያክሉት ካልቻሉ ስሙ ፈዋሽ ነውና እነሱስ ሊፈውሱ አይችሉም ስማቸው ሊፈውስ አይችልም ስለዚህ በሚካኤል ስም በገብርኤል ስም አጋነት ሊወጣ አይችልም በአርሴማ ስም አጋነት ሊወጣ አይችልም ለምን ፈዋሽ አይደለማ በስሜ አጋነትን ታወጣላችሁ የተባለው የማርቆስ ወንጌል ምዕራፍ 16 ላይ ስለዚህ ከስሙ ውጪ በሌላ ስም አጋነት ሊወጣ አይችልም ፈውስም ሊመጣ አይችልም ደህንነትም ሊመጣ አይችልም ስለዚህ መጋቤ ሃዲስ እሸቱ በዚህም ጉዳይ የተናገሩት ነገር ሀቅ ነው። ይበል የሚያሰኝ ነው ማለት እፈልጋለሁ። ሶስተኛ ላይ ግን ማነሳው የመጽሐፍ ቅዱስን ትርጓሜ በተወሰነ መንገድ ልክ ባለሆነ መንገድ ተርጉመውታል። እስቲ በተለይ ሮሜ ስምንት ሰላሳ አራት ዋናው ሀሳቤ እሱ ነው። እሱን በተመለከተ እንግዲህ እንደዚህ ይላሉ። የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው? እግዚአብሔር ራሱ እንግዲህ መጋቤ ሃዲስ ምንድን ያሉት የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ለሚለው ጥያቄ እግዚአብሔር ነው ራሱ ኢየሱስ ክርስቶስ ነው የሚል ምላሽ ሰጡ። ይሄ ስህተት ነው። አብዛኛው እንግዲህ አብዛኛው ኦርቶዶክሳዊ እንደዚህ ብሎ ነው የሚፈታው። ግን ክፍሉ እንደዚህ ነው የሚፈታው ከተባለ አይደለም። ምን ማለት ነው የሚለውን ዛሬ በመጠኑ በደንብ አድርጌ አብራርቼ ለማሳየት ሞክራለሁ። ሮሜ ምዕራፍ 8 ላይ ያለውን ሀሳብ ማለት ነው። እንግዲህ ሮሜ ምዕራፍ 8 ቁጥር 33 ላይ ያለ ሀሳብ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን ተመልከቱ። የሚኮንንስ ማን ነው ለሚለው ጥያቄ ነው እሳቸው ምን ብሎ የመለሱት እግዚአብሔር ነው ራሱ ኢየሱስ ክርስቶስ ነው ብሎ የመለሱት። ይህ ፈጽሞ ልክ አይደለም። ማን ነው የሚኮን ነው ከተባለ ከቁጥር አንድ ጀምሬ ዋና ዋናውን ሀሳብ ልንገራችሁ። ሮሜ ምዕራፍ 8 ቁጥር አንድ ላይ ሐዋርያው ጳውሎስ እንደዚህ ይላል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አራት ነጥብ ተመልከቱ። ኩነኔ ማለት ፍርድ ማለት ነው። ስለዚህ በኢየሱስ ክርስቶስ ላሉት አሁን ፍርድ የለባቸውም እያለን ነው። ፍርድ የለባቸው ይሄን ነው። መጀመሪያ ምን ይዞ መሰረቱን ጥሏል። መሰረቱ ምንድን ነው? ማንም በክርስቶስ ኢየሱስ ቢሆን ምን የለበትም? ፍርድ የለበትም። ፍርድ የለበትም ማለት ማነው የሚፈርድበት? እግዚአብሔር ሊያስተላልፈው ከሚገባው ፍርድ ያመልጣል ማለት ነው ሰውዬ። ስለዚህ አይፈረድበትም። እግዚአብሔር እዚህ ሰው ላይ ምን አያልበትም? አይፈርድበትም። ስለዚህ እንግዲህ በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም፣ ፍርድ የለባቸውም። ከእግዚአብሔር ፍርድ አምልጠዋል፣ አምልጠናል። ይህን ነው የሚነግረን ሐዋርያ ጳውሎስ። ምን የለባቸው ማለት ፍርድ የለባቸውም። ይህን ከነገረን በኋላ፣ ከዛ በኋላ ስለ ልጅነት፣ ስለተሰጠን መብት፣ ስለተሰጠን ስልጣን እግዚአብሔርን አባ አባ ብለን የምንጮኽበትን የልጅነት መንፈስ እንዴት እንደተቀበል ይነግረናል። ይህን ከነገረን በኋላ ቁጥር 28 ላይ እንምጣ፣ ዋና ዋናውን ሀሳቡን ለማግኘት እግዚአብሔርም፣ ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር የሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው። ተመልከቱ። አሁን ፍርድና ጽድቅ ተቃራኒ ነገሮች ናቸው። ለምሳሌ የሆነ ሰው ላይ ከፈረድኩበት ወይም እግዚአብሔር ከፈረደበት ወደ ሄዳል ወደ ዘላለም ሞት ይሄዳል። ግን እግዚአብሔር አጸደቀኝ ስልስ ወደ ዘላለም ሞት አይደለም የምሄደው፣ ወደ ዘላለም ሕይወት ነው የምሄደው ወይም በሌላ አገላለጥ እግዚአብሔር ተቀበለኝ እያልኩ ነው። እግዚአብሔር አጸደቀኝ ስል እግዚአብሔር ተቀበለኝ፣ እግዚአብሔር ትክክልነህ አለኝ እያልኩ ነው። ስለዚህ ይህን ያደረገው ማን ነው? ያጸደቃቸውን ነው የሚለው እነዚህ ደግሞ አከበራቸው። ስለዚህ ያጸደቀው ማን ነው? እግዚአብሔር ነው። አዳን ያጸደቃቸውን ነው የሚለው። ስለዚህ ሰው የሚጸድቀው በእግዚአብሔር ነው እንጂ በራሱ ስራ አይደለም። ከዛ እነዚህን ደግሞ ምን አደረጋቸው? አከበራቸው። አክባሪው ማን ነው? እግዚአብሔር ነው። ተመልከቱ አሁን እንግዲህ፣ ስለዚህ ነገር ምን እንላለን ይላል ጥያቄው። ስለዚህ ነገር ምን እንላለን? ምን እንለው ነገር አለን እንዴ? የለንም። እግዚአብሔር ከጠራን፣ እግዚአብሔር ከመረጠን፣ እግዚአብሔር ካጸደቀን፣ እግዚአብሔር ካከበረን፣ ስለዚህ ነገር ምን እንላለን ይላል ሐዋርያው። ምን እንለው ነገር አለን? የለንም። ምንም አንልም። ከምስጋና ውጪ ምንም አንልም። ምን እንላለን? እግዚአብሔር ከእኛ ጋራ ከሆነ ማን ይቃወመናል ይላል። ማን ይቃወመናል? ሚቃወመናለን እንዴ? እግዚአብሔር ከኛ ጋራ ከሆነ የለም። እግዚአብሔር ከኛ ጋራ ከሆነ የሚቃወመን የለም። ማን ይቃወመናል? ለምን? ለገዛ ልጁ ያልራራለት ነገር ግን ስለ እኛ ሁላችን አሳልፎ የሰጠው ያው ከእርሱ ጋራ ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ይላል አሁንም ጥያቄ ነው። እንዴት አይሰጠንም ሲል ይሰጠናል ማለት ነው፣ አይደል? እንዴት አይሰጠንም ሲል ይሰጠናል እኮ እንዴ። ልጁን ሳያራራለት ለሞት አሳልፎ ከሰጠው ለእኛ ሲል ሌላ ነገር እንዴት አይሰጠንም? እግዚአብሔር ይሰጠናል እያለ ነው። እንደዚህ ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? አሁን ቅድም አይተናል። ያጸደቀን እሱ ነው፣ የመረጠን እሱ ነው፣ ያከበረን እሱ ነው ብለናል። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚከሳቸዋል እንዴ? የለም፣ የለም። እግዚአብሔር የመረጣቸውን ማን ይከሳቸዋል? ማንም ሊከሳቸው አይችልም። በሌላ አገላለጥ እውቅና አይኖረውም። የሆነ ሰው መጥቶ ቢከስም እውቅና የለውም ማለት ነው። እውቅና የለውም ለምን? እግዚአብሔር ነው ያጸደቀን። እግዚአብሔር ነው የተቀበለን። የኔናችሁ ብሎ የተቀበለን ማን ነው? እግዚአብሔር ነው። በክርስቶስ ኢየሱስ ላሉት ኩነን የለባቸውም ያለው ማን ነው? እግዚአብሔር ነው። ስለዚህ የሚከሰናለን ወይ የለም። ምን ማለት ነው? የለም ስላችሁ የሆነ ሰው መጥቶ ቢከሰን ወይም ሴጣን መጥቶ የሆነ ክስ ቢያቀርብ ተቀባይነት የለውም። እግዚአብሔር አይቀበለውም። ለምን? ያጸደቀኝ እግዚአብሔር ነው። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? መልሱ ምንድን ነው? ማንም። ማንም አይከሰንም። ለምን? የሚያጸድቅ እግዚአብሔር ነው። አይተናል፣ አጽድቆነ የሚያጸድቅ እግዚአብሔር ከሆነ የሚኮንንስ ማን ነው? የሚፈርድ ማን ነው? መልሱ ምንድን ነው? ማንም። መልሱ ማንም ነው። እግዚአብሔር ከሆነ ያጸደቀን የሚኮንነው ማን ነው? እነዚህ የጸደቁት ማን ነው? የሚኮንናቸው ማንም፣ ሊኮንናቸው አይችልም። ለምን በክርስቶስ ኢየሱስ ላሉት ኮነኔ የለባቸውም ብሎ ፍርድ የለባቸውም። ስለዚህ መልሱ የሚያጸጥቅ ማን ነው? የሚያጸጥቅ እግዚአብሔር ነው። የሚኮንንት ማን ነው ለሚለው ጥያቄ መልሱ ማንም ነው እንጂ እግዚአብሔር አይደለም። ኢየሱስ ነው የሚል መልስ የለው እንዴ። እግዚአብሔር አጽድቆኛል ብዬ እግዚአብሔር ይፈርድብኛል ላለው እንዴ እንዴት ይሄዳል? አያስኬድም ኮ ይጋጫል። ገና ሲጀምር ቁጥር አንድ ላይ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሏል። ፍርድ የለባቸውም ብሏል። ስለዚህ እግዚአብሔር አጽድቆኛል ብዬ እግዚአብሔር ነው የሚኮንነኝ? አያስኬድም። አያችሁ፣ አያስኬድም። እንግዲህ ስለዚህ ነገር ምን እንላለን ለሚለው ምንም አንልም ካል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ስንል ማንም አይቃወመንም ካል። የሚያጽድቅ እግዚአብሔር ነው የሚኮንንስ ማን ነው ለሚለው ጥያቄ ማንም ነው መልሱ። አውዳዊ ፍቹ ይህን ይመስላል። ከዛ በኋላ ነው የሞተው ይላል፣ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ማን ነው? ክርስቶስ ኢየሱስ ነው። አያችሁ ክርስቶስ ኢየሱስ ስለኛ ምን ያደርጋል? ይማልዳል። ይማልዳል መጋቤ ሐዲስ እሸቱ ይማልዳል የሚለውን እንደዚህ ብሎ ፈትቶታል። እስቲ ሰምተን እንመለስ። ዛሬም በሰማይ ሆኖ ይቆጣጠረናል፣ ከእኛ ጋር ነው ሁልጊዜ ዘወትር ከእኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት ባልተለመደ መንገድ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት ነው ብሎ ፈተውታል። ይሄ እንደዚህ አይነት ትርጓሜ እስከዚያ ድረስ ቤትኛውም የትርጓሜ መጽሐፍት አይቻላቅም። በአባቶችም ትርጓሜ ላይ እንደዚህ አይነት ነገር የለም። ሮሜ 8፥34 እንግዲህ የተተረጎሙትን ትርጓሜ የቻለው በአባቶች እንደዚህ ብሎ የፈታ የለም የለም። እውነት ነው፣ ክርስቶስ ኢየሱስ ሁሌም ከእኛ ጋራ ነው። ግን እዚህ ጋር ይማልዳል ማለት ከእናንተ ጋር ነኝ ማለት ነው የሚል ትርጓሜ በፍጹም በግሪኩ ብንሄድ፣ በእንግሊዘኛ ብንሄድ፣ ኢቨን በገዙ ራሱ ብንሄድ እንደዚህ ዓይነት ትርጓሜ የለም። እንደዚህ ዓይነት ትርጓሜ የለም። ስለዚህ መጽሐፉ ባላስቀመጠው መንገድ ባናስቀምጥ መልካም ነው። ባናስቀምጥ መልካም ነው። መጽሐፉ የሚለውን ብቻ አሜን ብለን እሺ ብለን ብንቀበል አትራፊዎች ነን፣ አንከስርም። ሐዋርያው ጳውሎስ የተናገረውን ንግግር እኛ መድገም አለብን። ቅድም ሐዋርያው ጴጥሮስ የተናገረውን እንደደገሙት ሁሉ ሐዋርያው ጳውሎስ የተናገረውንም መድገም አለብን። ስለኛ የሚማልደው ኢየሱስ ክርስቶስ ነው ብሎ ሐዋርያው ጳውሎስ ሲናገር ኑፋቄ ካላስ ባለው፣ ዛሬም እኔም ስለኔ የሚማልደው ኢየሱስ ክርስቶስ ነው ስል ኑፋቄ ሊያስብለኝ አይገባም። ኢየሱስ ነው ስለኔ የሚያማልደው ስል መናፍቅ ካደረገኝ የመጀመሪያው መናፍቅ ሐዋርያው ጳውሎስ ነው መሆን የሚገባው ምክንያቱስ እኔ ከየትም አላመጦትም ከሐዋርያውን ያመጦት ስለዚህ ጌታችን ኢየሱስ ክርስቶስ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ ስለ እኛ ማለት ስለማን ነው ስለ አማኞች የሚማልደው ኢየሱስ ክርስቶስ ነው መቼ አሁንም በሰማይ ምክንያቱም ሐዋርያው ቅድመ ተከተሉን ነግሮናል ምን ብሎ የሞተው አለን ከዛስ ይልቁንም ከሙታን የተነሳው አለ? ከዛስ በእግዚአብሔር ቀኝ ያለው አለ። ከዛስ ምንድን ነው የሚያደርገው? ስለ እኛ የሚማልደው ኢየሱስ ክርስቶስ ነው አለ። አያችሁ፣ አሁን እነሱ የሃይማኖቱ አለም ወይም ኦርቶዶክሳዊያን የሞተው ይላሉ፣ የተነሳው ይላሉ፣ በእግዚአብሔር ቀኝ ያለው ይላሉ። ከዚ በኋላ ግን ስለ እኛ የሚማልደው የሚለውን አይደፍሩትም፣ አይናገሩትም። ለዚህ ነው ሙሉ ወንጌል የላቸው የምንለው። ግማሹን ከፍሎ ግማሹን አይቀበሉም፣ መናፍቃን ናቸው የምንለው ለዚህ ነው። መናፍቅ ማለት ከፍሎ የሚያምን ማለት ነው ስለዚህ ኢየሱስ ሙቷል፣ ተነስተዋል፣ ግን አያማልድም ካልክ መናፍቅ ነህ። ከፍለ ነው አምታም ነው። ሐዋርያው ጳውሎስ ያልከፈለውን በሙሉ ሁኔታ ያስቀመጠውን አሁንም ኢየሱስ የሚያደርገውን ነገር በዚህ ሁኔታ አስቀምጦት አይን ያልቀበልም ካልክ መናፍቁ አንተ ነህ ማለት እንፈልጋለን። ግን በዚህም ሆነ በዛም በቤተክርስቲያኒቷ ውስጥ እንደዚህ አይነት ሴት ተሻሻሉ ትምህርቶች እየመጡ ስለሆኑ እግዚአብሔርን ማመስገን እፈልጋለሁ። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።